ተጠባቂው የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ሲቲ ሊቨርፑልን ሶስት ለዜሮ አሸንፏል። አሰልጣኝ ፔፕ ጋርዲዮላም በዘመኑ ያደረጋቸውን አንድ ሺኛ ጨዋታ ያደረገውን አንድ ሺኛ ጨዋታ ሶስት ለዜሮ በማሸነፍ ስኬቱን አስቀጥለዋል። ሰላም ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘውትር ወደ እናንተ በእግር ኳስ አጫጭር መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች እየደረሰ ይገኛል። አሁንም የእንግሊዝ ፕሪሚየር ሊግ ተጠባቂ የሳምንቱን ጨዋታ ምክንያት በማድረግ ወደ እናንተ በቀጥታ ስርጭት ልንደርስ መተናል። ፕሮግራማችንን ላይክ፣ ፎሎ፣ ሰብስክራይብ እና ሼር በማድረግ አብሮነታችሁን እንድታሳዩ እንጠይቃለን። አሁን ወደ ዝርዝር ጉዳዮቹ እናልፋለን። በድጋሚ ለማስታወስ የፉትቦል ማዕድ ነው። በእንግሊዝ ፕሪምየር ሊግ ተጠባቂ ጨዋታ ማንችስተር ሲቲ ከአርሰና ማንችስተር ሲቲ ከሊቨርፑል ያደረጉትን ወቅታዊ ጨዋታ ነው የምናስቀኛቸው። ፕሮግራሙን ላይክ እና ኮሜንት፣ ሰብስክራይብ፣ ሼር በማድረግ ለሌሎች እንዲደርስ እንድታደርጉም እንጠይቃለን። በተጠባቂው የእንግሊዝ ፕሪሚየር ሊግ የሳምንቱ ታላቅ ጨዋታ ማንችስተር ሲቲ ሊቨርፑልን 3 ለዜሮ 0 አሸንፏል። በአሰልጣኝነት ዘመኑ አንድ አንድ ሺኛ ጨዋታውን ከሊቨርፑል ጋር ያደረገው ፔፕ ጋርዲዮላ በድል አጠናቋል። ማንችስተር ሲቲ በ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ በሜዳው ኢትሃድ ባደረገው ጨዋታ አርሊንግ ሃላንድ፣ ኒኮ ጎንዛሌዝ እና ጀረሚ ዶኩ የማሸነፊያ ግቦቹን አስቆጥረዋል። የ25 ዓመቱ አመቱ ሃላንድ በእንግሊዝ ፕሪሚየር ሊግ 99ኛ ግቡን ነው። በውድድር ዓመቱ ደግሞ 19ኛ ግቡን ያስቆጠረው። ሃላንድ ተጨማሪ ግብ ሊያስቆጥር የሚችልበትን ፍጹም ቅጣት ምት ቢያገኝም ሳይጠቀምበትም ቀርቷል። ከጨዋታው ሶስት ነጥብ ያገኘው ማንችስተር ሲቲ ከሊጉ መሪ አርሰናል ያለውን የነጥብ ልዩነትም ወደ አራት አጥብቧል። የመርሴዱ ክለብ ሊቨርፑል በውድድር አመቱ ለአምስተኛ ጊዜ ተሸነፈ ሲሆን ከአርሰናል ጋር ያለው የነጥብ ልዩነትም ወደ ስምንት ከፍ ብሏል ማለት ነው። ማን ሲቲ ዋንጫውን ያሸንፋል ማን ዋንጫውን ያሸንፋል? ማንችስተር ሲቲ ወይስ አርሰናል? አርሰናል ቅዳሜ ዕለት በሰንደርላንድ ሜዳው አርሰናል ቅዳሜ ዕለት በሰንደርላንድ ሜዳ ባልተጠበቀ ሁኔታ ሁለት ነጥቦችን በመጣሉ ተጠቃሚ የሚሆን ይመስላል። ማንችስተር ሲቲ የፔፕ ጋርዲዮላ ቡድን በሚኬል አርቴታ ቡድን ላይ ያለውን የነጥብ ልዩነት ወደ አራት ነጥቦች እንግዲህ ማጥበብ የቻለበትን የአሸናፊነት ጨዋታ ነው ዛሬ ከሊቨርፑል ጋር ያደረገው። በዛሬው አቋማቸው ላይ ተመስርተን ታዲያ ሲቲ በዚህ ውድድር ዘመን ዋንጫውን ያሸንፋል ወይስ አርሰናል ዋንጫውን ይበላል የሚለውን ምልከታ እንድናነሳ ያደርገናል። በተጨማሪም የቀድሞው ሊቨርፑል ተጫዋች ዳንኤል ስተሬጅ ስለ ጨዋታው በኮሜንታተርነት ሲያገለግል የተወሰነ ነጥብ ሰጥቷል። ከተጠናቀቀ በኋላ ቀደም ባሉት ጊዜያት ሮድሪ ቀደም ባሉት ጊዜያት በማይንሰር ሲቲ ሮድሪ ስለማይኖርና የአጥቂ ክፍሉ መጠናከር ድጋፍ ማግኘት እንዳለበት አውርተን ነበር፣ ዛሬ ግን ምንም ችግር አላየንም ብለዋል። ፔፕ ጋርዲዮላ ይህንን ቡድን ይዞ በመቅረብ ዶኩ የሊቨርፑልን የተከላካይ መስመር ሊረብሽ የሚችልባቸውን ቦታዎች እንዲያገኝ ፈቅዶለታል ሲል ነው የተናገረው። ዛሬ ምሽት ሲቲዎች ድንቅ ስራ ሰርተዋል ያለው ዳንኤል ስተሬጅ የቀድሞው የሊቨርፑል አጥቂ በስካይ ስፖርት ላይ ባመለከተ ጽሑፍ የዶኩሚና በጨዋታው ላይ ቀላል እንዳልነበረም እና በሁሉም መልኩ ማንችስተር ሲቲ በልጦ ጨዋታውን እንዳሸነፈ የቀድሞ ክለቡ ሊቨርፑል መሸነፍ እንደሚገባው ነው በስካይ ስፖርት ገብቶ በስካይ ስፖርት ላይ በሰጠው ጥንቅር አስተያየቱን የሰጠው። እንግዲህ በባርሴሎና በታዳጊ ቡድን እና በሁለተኛው ቡድን እንዲሁም በዋና ቡድን አሰልጣኝነት የጀመሩት ፔፕ ጋርዲዮላ ጀርመን ቡንደስሊጋ ከባርሴሎና አቅንተው ቡንደስሊጋውን ታላቅ ክለብ ባየር ሙኒክን በማሰልጠን ረጅም ጊዜ ቆይተዋል። ከዛም በኋላ ወደ ፕሪሚየር ሊግ መቶ በማንችስተር ሲቲ ቤት አስር ዓመታትን ቆይቷል። በነዚህ አስር ዓመታት አንድ ሺኛ ጨዋታቸውን ያደረጉት አንድ ሺኛ ጨዋታቸውን ያደረጉት ፔፕ ጋርዲዮላ እንግዲህ ማሸነፍ ችለዋል። በዚህም ለፔፕ ጋርዲዮላ ትልቅ ድል ሆኖ ተመዝግቦላቸዋል። በአጠቃላይ ፔፕ ጋርዲዮላ በአሰልጠኝነት የህይወት ዘመናቸው ሰባ አራት በመቶ የሚሆኑ ወይም 715 746 ድሎችን እንዲያስመዘገቡ ሆኗል። በጨዋታ ኋላንድ እንግዲህ በእንግሊዝ ፕሪምየር ሊግ 99ኛ ግቡን ያስቆጠረው በውድድር ዓመቱ ደግሞ 14ተኛ ግቡን ያስቆጠረበትን ድል አግኝቷል። በዚህም ለማይንሰር ሲቲ የሚገባውን ድል ማግኘቱን ማንሳት እንችላለን። ከዚህ ድል በኋላ ከአርሰናል እና በማንችስተር ሲቲ መካከል ያለው የነጥብ ልዩነት ወደ አራት የቀረበ ሲሆን ማንችስተር ሲቲ ወደ ዋንጫው ፉክክር መግባቱንም ያየንበት ጨዋታ ሆኗል። በቀጣይ ጊዜያት እንግዲህ ከሀገራት ጨዋታ ከብሔራዊ ቡድን ሀገራት ጨዋታ መልስ በሁለቱ ቡድኖች መካከል የሚደረገው የፕሪምየር ሊጉ ፉክክር ተጠባቂ ነው የሚሆነው ሁለቱም ቡድኖች በአሁኑ ወቅት ዋና ዋና ተጫዋቾቻቸውን ከጉዳት አገግሞ አግኝተዋል አግኝቷል። አርሰናል ሁሉም ተጫዋቾች በሚባል ደረጃ በጉዳት ላይ ያሉ ተጫዋቾች በሚባል ደረጃ ከሁለት ሳምንት በኋላ ወደ ቡድን ይመለሱለታል። በተመሳሳይ ማንቸስተር ሲቲም አዲስ የሚባል ጉዳት አላጋጠመውም። ስለዚህ በፕሪሚየር ሊጉ ፉክክር ላይ ትልቅ የሆነ እመርታ ይኖረዋል። የዛሬው የማንቸስተር ሲቲ ድል በአጠቃላይ የጨዋታው ቁጥራዊ መረጃዎች ታዲያ ምን ይመስሉ ነበር? ማንቸስተር ሲቲ ባለመሄዱ እንግዲህ ለጎልነት የሚውሉ ኳሶችን በመፍጠር በኩል ኤክስፔክትድ ኤክስጂ ወይም ለጎልነት ሊሆን የሚችሉ ኳሶችን በመፍጠር 1.60 አስመዝግበዋል። ሊቨርፑል 0.71 ነበር በዚህ ረገድ የያዘው። በጨዋታው ሊቨርፑል የተሻለ የኳስ ቁጥጥር ቢኖረውም 51 በመቶ ብቻ ነበር፣ ማንችስተር ሲቲም አርባ ዘጠኝ ነበር። በዚህም ጨዋታ የኳስ ቁጥጥራቸው ተመጣጣኝ ነበር ብለን መውሰድ እንችላለን። ኢላማቸውን በአጠቃላይ ወደ ግብ የተሞከሩ ኳሶችንም ስንመለከት ማንችስተር ሲቲ የተሻለ ነበር 14 ኳሶችን ወደ ግብ ክልል ሲሞክር በአንጻሩ ሊቨርፑል ከሱ በግማሽ አንሶ ሰባት ብቻ ነው የሞከረው። ከሞከራቸውም ሰባት ሙከራዎች አንዱ ብቻ ነበር በሊቨርፑል ረገድ ኢላማውን የጠበቀለት። በአንጻሩ ማንቸስተር ሲቲ ስድስት ኢላማቸውን የጠበቁ ኳሶችን ሞክሮ ሶስቱን አስቆጥሯል። ትልቅ የግብ ድልን በመፍጠር በኩል ሊቨርፑል ሁለት የግብ ድሎችን ሲፈጥር፣ በአንጻሩ ማንቸስተር ሲቲ አንድ ፈጥሯል። የሰባት ሰባት የኮርነር ምቶችን አግኝተው ነበር። በአጠቃላይ በጨዋታው ማንቸስተር ሲቲ አራት መቶ አርባ ዘጠኝ የኳስ ቅብብሎችን ሲያደርግ ከዚህ ውስጥ ሶስት መቶ ሰባ አምስቱ ተሳክተውለታል አራት መቶ ሃምሳ አራት የኳስ ቅብብሎችን ያደረገው ሊቨርፑል 392ቱን አሳክቶ ነበር። የሊቨርፑል በጨዋታው አራት ተጫዋቾቹ ቢጫ ካርድ አይተዋል። በማንችስተር ሲቲ በኩልም ሁለት ተጫዋቾች ናቸው ቢጫ ካርድ ያዩት። እንግዲህ ብሎክ የተደረጉ ኳሶችን በጨዋታው ላይ ነበሩ። አምስት ኳሶችን ማንችስተር ሲቲ ብሎክ ሲያደርግ፣ ሊቨርፑል አራት ኳሶች ብሎክ አድርጓል። በፔናልቲ ቦክስ ውስጥም በአጠቃላይ በጨዋታው ከተሞከሩት 14 ሲደመር 7 21 ሙከራዎች መካከል በፔናልቲ ቦክስ ውስጥ ማንችስተር ሲቲ 8 ኳሶችን ሲሞክር ሊቨርፑል አምስት ነበር የሞከረው። ከፔናልቲ ቦክስ ውጪ ደግሞ ከፔናልቲ ከፍጹም ቅጣት መተሳጠን መምቻ ውጪ የተደረጉ 6 ኢላማንተን ሙከራዎችን አድርጓል ማንችስተር ሲቲ፣ ሊቨርፑል ሁለትን ያደረገው በግንባር የተገጩ ኳሶችንም ስንመለከት ለአርሊንግ ብራውታላንድ አንድ የግንባር ኳስ ገጭቶ እሷንም በግብ መክፈቻነት አድርጓል። እንግዲህ ሃላንድ ያስቆጠራት ግብ ከቆመ ኳስ የተገኘች ናት። የፔፕ ጋርዲዮላ ቡድን እንግዲህ በውድድር ዓመቱ ከቆመ ኳስ ግብ ማስቆጠር ችሏል ማለት ነው። ሊቨርፑል ከቆመ ኳስ ምንም አይነት የግብ ድል መፍጠር አልቻለም። በተመሳሳይ በተቃራኒ ግብ ክልል የፔናልቲ የፍጹም ቅጣት ምት መምቻ ሳጥን ውስጥ የተነኩ ኳሶችንም ስንመለከት በዚህ ረገድ ባለሜዳው ማንችስተር ሲቲ አሁንም ብልጫ አሳይቷል። 28 ኳሶችን በሊቨርፑል የመጨረሻ ክፍል ላይ ነክቷል። በአንጻሩ ሊቨርፑል 22 ኳሶችን ነው ያደረገው። ከዚህ ውስጥ ሁለቱም ትክክል ለግብ የሚሆኑ ኳሶችን በማቀበል ረገድ አንዳንድ አስመዝግበዋል። ኦፍሳይድ በሊቨርፑል በኩል ሰባት ተጫዋቾቹ ኦፍሳይድ ሲመዘገቡበት፣ በአንጻሩ በማንችስተር ሲቲ በኩል አንድ ብቻ ነው ኦፍሳይድ የተመዘገበው። 15 እና 14 ቅጣት ምት አግኝተዋል። ሊቨርፑል 14 ቅጣት ምቶችን ሲያገኝ ማንችስተር ሲቲ 15 ቅጣት ምቶችን ያገኘው። እነዚህ ካየን ጎን ለጎን ደግሞ ረጅም ኳሶችንም ሁለቱም ቡድኖች በተመሳሳይ ቁጥር አሻግረዋል። 35 እና 32 ረጅም ኳሶችን አሻግረው 46 በመቶ እና 44 በመቶ አሳክቷል። ማንችስተር ሲቲ 44 በመቶ ሲያሳካ ረጅም ኳሶችን ከላካቸው ረጅም ኳሶች 16ቱን ያሳካው 46 በመቶ የተመዘገበለት ሊቨርፑል ነው። ወደ ሶስተኛ ቀጠና ኳሶችን ፓስ በማድረግ በማሳለፍ በኩልም በዚህ ረገድም ማይንሰር ሲቲ የተሻለ ነበረ። 11 ኳሶችን ወደ ሶስተኛ ግብ ቀጠን አድርጎ 88 በመቶ ሳ 8 አጠቃላይ ለግብነት የሚቀይሩ ኳሶችን በማቀበል በኩልም የሁለቱም የማልሜዳ ተጫዋቾች ሲሳተፉ አላ 0 ነው ማንቸስተር ሲቲ፣ ሊቨርፑል ደግሞ 0 ነው ያስመዘገበው። ወደ ጎል ለጎል አካባቢ ኳሶችን በማሻማት በኩልም ማንችስተር ሲቲ 13 ኳሶችን ማነው፣ ሊቨርፑል 13 ኳሶችን ሲያሻማ ማንችስተር ሲቲ 21 ኳሶችን ወደ ግብ ክልል ልኳል ማለት ነው። ረጅም ኳሶችን አሁን ደግሞ በመከላከል በኩል የታዩ የጥፋትና የመከላከል የሁለቱን ክለቦች ሚናን ነው ምንገመግመው። ሊቨርፑልና ማንችስተር ሲቲ በተመሳሳይ ቁጥር ያላቸው በመከላከል በኩል የተመዘገቡ ጥፋቶችን አስመዝግበዋል 14 ጥፋቶች በማንችስተር ሲቲ በኩል ሲመዘገቡ ሊቨርፑልም 15 ጠፋቶችን ተመዝግቦበታል። ስምንት ታክሎችን የኳስ ማስጠል ታክሎችን ሊቨርፑል ሲወርድ ማንችስተር ሲቲ 16 ወርዶ 12ቱን አሳክቷል። ሊቨርፑልም ስምንት ወርዶ ስድስቱን አሳክቷል። ከዚህ ውስጥ 75 በመቶ ሁለቱም ስኬት አላቸው ማለት ነው። ሁለትዮሽ ኳሾችንም በማሸነፍ በኩል ማንችስተር ሲቲ 48 ሲያስመዘግብ ሊቨርፑል 31 ያስመዘገበው ከግብ ክልል አካባቢ በመከላከል ረገድ የሚመጡ ኳሶችን በማጽዳት ረገድም ማንችስተር ሲቲ 22 ኳሶችን ከግብ ክልሉ ሲያጸዳ ሊቨርፑል 13 ኳሶችን ያጸዳው። ማንችስተር ሲቲ በመከላከሉም ረገድ ከኳስ ውጪም ከኳስ ጋርም ትልቅ ቁጥርን አስመዝግቧል። ወደ ግብ ክልል ሲሄዱ የነበሩ ኳሶችን በማቋረጥ በኩል ማይንሰር ሲቲ 9 ኳሶችን ሲያቋርጥ ሊቨርፑል 8ን ያቋረጠው። ግብ ጠባቂዎቻቸው ባጠፋቸው ጥፋት ወደ ግብነት ሊዳርጉ የሚችሉ ስህተቶችንም በመፍጠር በኩል ማንችስተር ሲቲ ሁለት ለግብ የሚደረጉ ስህተቶችን በጨዋታው ላይ ሲፈጥር አይተናል። ግብ ጠባቂዎቻቸው ደግሞ ያደኗቸው ኳሶች አሉ። ከዚህ ጎን ለጎን የሊቨርፑሉ ግብ ጠባቂ ሶስት ኳሶችን ሲያድን ወደ ግብነት እንዳይቀየሩ የማንችስተር ሲቲ ሁለት አድኗል። ግብንም በመከላከል በክሉ ዜሮ ነጥብ ዜሮ ስድስት አስመዝግቧል። ይህ እንግዲህ በአጠቃላይ በክለቦቻቸው በሁለቱ ክለቦች መካከል የታዩ ቁጥራዊ መረጃዎችን ነው ወደ እናንተ ያደረስ ነው። የፉትቦል ማዕድ ተከታዮች ውድ ተመለካቾች እና ተከታዮቻችን ፉትቦል ማዕድ በዩቲዩብ በቲክቶክ እና ፌስቡክ ይገኛል። በሁሉም ገጾቻችን ቀጥታ ስርጭቶቻችን እያደረሰን ነው። አሁን በዩቲዩብ ገጻችን የማንችስተር ሲቲን እና የሊቨርፑልን የፔፕ ጋርዲዮላን የአንድ ሺኛ ጨዋታ የውድድር ዓመቱን ተጠባቂ ጨዋታ ድህረ ጨዋታ ዳሳ እያደረግን ነው። ጨዋታው እንደተጠበቀው የጎላ ፉክክር አልታየበትም ማለት ይቻላል። ማንችስተር ሲቲ በተሻለ ሁኔታ ሁለት ለሶስት ለዜሮ አሸንፏል። ፔናልቲ ስቶ ማለት ነው። በዚህ ጨዋታ ታዲያ ከሁለቱ ቡድኖች የተሻሉ ቁጥሮችን ያስመዘገቡ ተጫዋቾች ማን ናቸው? በጨዋታው ትልቅ ተጽዕኖ ሲፈጥር የነበረው በክንፍ በኩል የሊቨርፑልን የማጥቃት ሁኔታ እና የመከላከል ሁኔታ ሲረብሽ የነበረው በሚፈጥረው የማጥቃት ጫና የተነሳ የሊቨርፑል የማጥቃት እንቅስቃሴ እንዲገደብ ያደረገው ጀረሜን ዶኩ እንግዲህ የጨዋታው ኮከብ ተብሎ አንድ ግብም ግሩንጎል አስቆጥሮ በ9.3 ከ10 ተሰጥቷል። ትልቅ ቁጥር ነው ያገኘው። በአጠቃላይ በዚህ 9 ቤት እንኳን የገባ አንድም ተጫዋች የለም ከዶኩ ከሁለቱም ክለቦች ማለት ነው። በዚህ ረገድ ዶኩ የሚገባውን ቁጥር ያገኘ ይመስላል። ለጎል የሚሆኑ ኳሶችን በአጠቃላይ ሶስት ኳሶችን ወደ በግብ ክልል በሊቨርፑል የግብ ክልል ላይ ሞክሯል። 0.1 ሁለቱን ለግብ የሚሆኑ ኳሶችን አቀብሏል። 51 ኳሶችን ነቅቷል። በተቃራኒ ቦክስ ውስጥ 11 ኳሶችን ነቅቷል። በዚህ ረገድ 67 በመቶ ከነካቸው ካሳለፋቸው ካቀበላቸው 30 ኳሶች ሃያዎቹን አሳክቷል። ስለዚህ ጀረሚ ዶኩ በጨዋታው ኮከብ መባል የሚገባው ነው። ኑኔስ የማንስተር ሲቲ ሚድፊልደር እሱም ስምንት አግኝቷል ከአስር 43 ኳሶችን አቀብሎ 34ቱ ተሳክቶለታል። በተቃራኒ ቦክስ ውስጥ በአጠቃላይ በጨዋታው ሰባ ኳሶችን መንካት ችሏል። ኒኮም በተመሳሳይ የማንስተር ሲቲ ሚድፊልደር 7.9 አግኝቷል ሰማስምንት ኳሶችን ሰባ ሁለት ኳሶችን ነው መንካት የቻለው አኪሬት የሆኑ ፓሶችን ወይም ቅብብሎችን ደግሞ የተሳኩ ቅብብሎችን ሀምሳ አንድ አድርጓል። ሬሊም ደግሞ በተመሳሳይ በማንችስተር ሲቲ ቤት ሰባት ነጥብ ስድስት አግኝቷል ከአስር። ዲያዝም እንዲሁ ተከላካዩ ማንችስተር ሲቲ ሰባት ነጥብ አምስትን ያገኘው በጨዋታው። ፎደን ሰባት ነጥብ አንድ ሲልቫም ሰባት ነጥብ ዜሮ አግኝቷል የማንችስተር ሲቲ አንጋፋው የመሃል ሜዳ ተጫዋች። እንግዲህ የሊቨርፑል ተጫዋቾች ከዚህ በኋላ ነው ወደታች የሚወጡት። ቀጥሎ ከነ ሲልቫ ቆጥሎ ስድስት ነጥብ ዘጠኝ በጨዋታ ያገኘው ብራድሊ ነው። እንግዲህ ብራድሊ የሊቨርፑል ተከላካይ ነው። እንግዲህ የሊቨርፑል የአጥቂና የአማካኝ ተጫዋቾች በዚህ ረገድ ምንም አይነት ይሄ ነው የሚባል ቁጥር አላስመዘገቡም። እንግዲህ ወደ ተመልካቾች ኤክስፔክትር በተደረገው ጨዋታ ትልልቅ ጉዳዮች ይመዘገቡበታል። ሊቨርፑልም ካሳለፍነው ሳምንት ስኬቶቹ አንጻር ትልቅ ፉክክር ያደርጋል በተባለበት ጨዋታ የፊት መስመር ተጫዋቾቹ የማህል ሚዲያ ተጫዋቾቹ የተለየ ጥረት ሳያደርጉ ይሄ ነው የተባለ ምግብ እድል ሳይፈጥሩ በፍጹም የማይንሰርሲቲ ሲቲ የጨዋታ ቁጥጥር ሊሸነፉ ችለዋል። ስለዚህ ማይንሰር ሲቲ ጨዋታውን ማሸነፍ ይገባዋል ብለን መውሰድ እንችላለን። እንግዲህ ማይንሰር ሲቲ ለአሰልጣኙ ፔፕ ጋርዲዮላ የእለቱን ልዩ ስጦታ አበርክቷል። ፔፕ ጋርዲዮላ በአሰልጣኝነት ዘመኑ አንድ ጨዋታዎች እና ከዛ በላይ ካደረጉ አሰልጣኞች ተርታ ስሙን አስመዝግቧል። በአንድ ሽኛ ጨዋታውም ፔፕ ጋርዲዮላ ድሉን ተጎናጽፏል ማለት ነው። እንግዲህ ፔፕ ጋርዲዮላ ከዚህ በኋላ የሊጉ ተፎካካሪ ሆኖ ሊቀጥል እንደሚችል እንጠብቃለን፣ ከአርሰናል ጋር ማለት ነው። የአምናው ሻምፒዮን ሊቨርፑል እንግዲህ አሁን በደረጃ ሰንጠረዡ ስምንተኛ ደረጃ ላይ ተቀምጠዋል። ከመሪው ከአርሰናልም በአጠቃላይ በስምንት ነጥብ ርቆ ይገኛል። እንግዲህ በሊጉ ተፎካካሪ የሆነ አንድ ቡድን ከሊጉ መሪ በስምንት ነጥብ ሲርቅ ወደ ኋላ ላይ ለመድረስ በጣም አስቸጋሪ እንደሚሆን ሊቨርፑል አምና ሲመራ ከነበረበት ሁኔታ በአጠቃላይ በፕሪሚየር ሊጉ ከ2010 ወዲህ ባየናቸው የፕሪሚየር ሊጉ ቁጥሮች ያንን ቀልብሶ ወደኋላ መመለስ አስቸጋሪ እንደሚሆን ግልጽ ነው። እንግዲህ ከጨዋታው በኋላ ብዙ አስተያየቶች ተሰጥተዋል። እነዚህን አስተያየቶች ደግሞ ቀጥለን እንመለከታለን። ውድ ተመልካቾች ፉትቦል አድ ወደ እናንተ በማንችስተር ሲቲ ድል ባደረገ ሶስት ለዜሮ የተጠባቂ እንግሊዝ ፕሪሚየር ሊግ 11ኛ ሳምንት ጨዋታ መጥተናል። እንግዲህ ከእንግሊዝ ፕሪሚየር ሊግ አስራ አንደኛ ሳምንቱን ካደረገ በኋላ በሀገራት የብሔራዊ ቡድኖች ጨዋታ ምክንያት ለሁለት ሳምንት እንደሚዘጋ ይታወቃል። ይሄደል እንግዲህ ለማንችስተር ሲቲ መነሳሳትን ፈጥሮ ለሊቨርፑል ደግሞ የበለጠ ደካማነቱን አጉልቶ ያለፈ እንዲሆን አድርጎታል። እንግዲህ በሊጉ ደረጃ መሰረት ማንችስተር ሲቲ በ22 ነጥብ ሁለተኛ ደረጃ ላይ ሲቀመጥ፣ ሊቨርፑል ደግሞ በ18 ነጥብ ስምንተኛ ደረጃ ላይ ተቀምጧል። በቀጣይ እንግዲህ ቅዳሜ ከሀገራት ረፍት በኋላ በሚኖር መራ ግብር ኖቲንጋም ፎረስት ከሊቨርፑል ይጫወታል። ኒውካስል ከማንስተር ሲቲ ይጫወታል። እንግዲህ ይሄም ተጠባቂ ጨዋታ ነው፣ ኒውካስል ከማንስተር ሲቲ የሚያደርጉት። እንግዲህ ከጨዋታው በኋላ አስተያየት ተሰጥቷል። ቀዳሚውን አስተያየት የሰጠው ቨርጅል ቫንዳይክ ነው፣ የሊቨርፑል አምበል የሊቨርፑል አምበል ቨርጅል ቫንዳይክ እንግዲህ ስለተሻረው የግብ ማውራት ዋጋ እንደሌለው ከጨዋታው በኋላ ገልጿል። ግብ ተሽሮባቸዋል። እሱ በግንባሩ ያስቆጠራት ግብ የሊቨርፑል ላይኛው ተጫዋች እንቅስቃሴ አድርጓል በሚል በኦፍሳይድ እንደተሻረ እናውቃለን። በእግር ኳስ ውሳኔ ሰጪዎች ዳኞች ናቸው፣ መቀበል አለብን። ስለተሻረ ጎል ማውራት ለእኔ ፋይዳ የለውም ሲል ነው ቫን ዳይክ የተናገረው። አክሎም እውነታው ሶስት ለዜሮ መሸነፋችን ነው፣ ያ ህመም አለው። ስለተሻረ ጎል ማውራት ለውጥ አያመጣም፣ በሚዲያ መነጋገሪያ ከመሆን በላይ ምንም ጥቅም የለውም ብለዋል። ዶኩ አስደናቂ እንቅስቃሴ አድርጓል፣ ለብራድሌ ከእሱ ጋር መፋለም ከባድ ነበር ሲልም ዶኩ በአጠቃላይ በጨዋታው ሊቨርፑልን እንዳስጨነቀና የዶኩ ሚና የሊቨርፑልን የማጥቃትም የመከላከልም እንቅስቃሴ ተቆጣጥሮት እንደነበረ ገልጿል። እንግዲህ እንዳየነው ነው የጨዋታው ኮከው ጀረሚ ዶኩ ሆኗል። ዘጠኝ ነጥብ ሶስት ከአስር ተሰጥቶታል። ፍጹም ጥሩ አቋም ዛሬ አሳይቷል። እንግዲህ በፊት መስመሩ በኩል ማንችስተር ሲቲ የዶኩን እንዳዲስ ማበብ እያየ ነው ማለት ነው። ሌላኛው ከተጫዋቹ ሊቨርፑል አንበል ቨርጅል ቫን ዳይክ። ቀጥሎ አስተያየታቸውን የሰጡት የሊቨርፑል አሰልጣኝ አርኔ ስሎት ናቸው። የሊቨርፑል ዋና አሰልጣኝ አርኔ ስሎት የቨርጅል ቫን ዳይክ ጎል በቫር መሻሩ የተሳሳተ ውሳኔ ነበር በማለት ገልጸዋል። ጎሉን በመሻር የተሳሳተ ውሳኔ መወሰናቸው በግልጽ የሚታይ ነው ሲል ነው አሰልጣኙ ዳኛውን የተቹት። በዛሬው ጨዋታ እነሱ ከኛ የተሻሉ ነበሩ ሲሉ የተደመጡት አሰልጣኙ ቡድናቸውን መሻሻል አለበት ሲሉ አሳስበዋል። የሊጉ ዋንጫ ሕልማቸው አብቅቶ እንደሆነ የተጠየቁት አሰልጣኙ መጀመሪያ እራሳችንን ማሻሻል አለብን፣ ማተኮር አለበት ሲሉ በብስጭት መልስ ሰጥቷል። አክሎም ለቀጣይ ጨዋታዎች ከዚህ ሳምንት የምንወስዳቸው በርካታ ጥሩ ነገሮች አሉ በማለት ነው የተናገሩት። እንግዲህ በእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ማንችስተር ሲቲ ሊቨርፑልን በተሻለ ብልጫና ቁጥራዊ ከፍታ አሸንፏል። ማንችስተር ሲቲ በመከላከሉም ከኳስ ጋር ከኳስ ውጭ በመከላከል ረገድ እንዲሁም ትልልቅ የግብ ዕድሎችን በመፍጠር በኩልም ኢላማቸው የተሳኩ ስምንት ኳሶችን በመፍጠር በኩልም የተሻለ ቁጥር አስመዝግቦ ነው እንግዲህ ሊቨርፑልን በዛሬው ጨዋታ ማሸነፍ የቻለው። እንግዲህ በቀጣይ ማንችስተር ሲቲ ከኒውካስል ጋር የሚያደርጉት ጨዋታ ይጠበቃል። ሊቨርፑል ደግሞ የሀገራት ጨዋታ መልስ ከኖቲንጋም ፎረስት ጋር በኖቲንጋም ፎረስት ይገጥማል። እንግዲህ በሾን ዳይች የሚመራው ኖቲንጋም ፈረስት አሰልጣኝ ከቀየረ ወዲህ የተሻሉ ቁጥሮችን እያስመዘገበ ይገኛል። እንግዲህ ከሌሎች በተለየ ሁኔታ ወይም እነ ሰር አሌክስ ፈርጉሰንን ቀድሞ አሰልጣኝ አርሰን ቬንገርን፣ ሌሎች ሆዜ ሞሪኒዮንም እና ራፋኤል ቤኔትዝንም የደረሱበትን ቁጥር በመድረስ ፔፕ ጋርዲዮላ አንድ ሺኛ ጨዋታውን በዛሬው ዕለት ከሊቨርፑል ጋር አድርጓል። ፔፕ ጋርዲዮላ አንደኛ ጨዋታውን ባደረገበት ጨዋታ እንግዲህ ሊቨርፑል 3 ለ 0 በፔፕ ጋርዲዮላው ማንችስተር ሲቲ ተሸንፏል። ይሄም ለ1 ሺኛ ጨዋታው 11ኛ ሳምንት ላይ ነው በእንግሊዝ ፕሪሚየር ሊግ የምንገኘው። በተከታታይ ሳይሸነፍ የቆየ አርሰናል ትናንትናቸው ወጥቷል። ዛሬ ደግሞ ማንችስተር ሲቲ ማሸንፉን ተከትሎ ለፔፕ ጋርዲዮላ ትልቅ እመርታን የፈጠረለት ትልቅም ውጤት ነው ብሎ ማንሳት ይቻላል። ጠባብ ስኳድ ያለው የፔፕ ጋርዲዮላ ቡድን በቀጣይ እንግዲህ ከአርሰናል ጋር ተፎካክሮ ወደ ፕሪሚየር ሊጉ ላይ ምን ይፈጥራል የሚለው የሚጠበቅ ይሆናል። በብዙ የእግር ኳስ ተንታኞችም የእግር ኳስ ወዳጆችም እንግዲህ በማንችስተር ሲቲ እና በአርሰናል መካከል የሚኖረው ፉክክር በሁሉም ዘንድ ተጠባቂ ነው። በዚህ ፉክክር እንግዲህ ማንችስተር ሲቲ ምን ያሳየናል፣ አርሰናልስ እንዴት አድርጎ ሊጉን እየመራ ይቀጥላል የሚሉት ከሀገራት ረፍት በኋላ የሚመለሱ ጉዳዮች ናቸው። እንግዲህ ማንችስተር ሲቲ አንድ ፔፕ ጋርዲዮላ በእነዚህ ረጃጅም ዓመታት ያደረጋቸውን ጨዋታዎች ተከትሎ ትልቅ ስሜ ስኬት አስመዝግቧል። እንግዲህ በጋርዲዮላ ብዙ ጊዜ የተሸነፈው ደግሞ አርሰናል ነው ተፎካካሪው ማለት ነው። እንግዲህ አንድ ሺኛ ጨዋታ ማድረጉን አይተናል። እንግዲህ የቀድሞ የባርሴሎና ኮከብ አሰልጣኝ ሆኖ በመራባቸው አንድ ሺህ ጨዋታዎች ብዙ ጠውረዶችን አሳልፈዋል። ፔፕ ባሰለጠንባቸው የአውሮፓ ታላላቅ ሊጎች ታላላቅ ከሚባሉ ክለቦች ጋርም ለበርካታ ጊዜ ተገናኝቷል። የወቅቱ የማንችስተር ሲቲ አሰልጣኝ እንግዲህ በአሰልጣኝነት ዘመኑ እንደ አርሰናል ቀሎት ያሸነፉ ቡድን የለም ነው የሚሉት የኦፕታ ቁጥራዊ መረጃዎች ማለት ነው። እንደ ኦፕታ ቁጥራዊ መረጃዎች አሰልጣኙ ከአርሰናል ጋር በተገናኘባቸው 33 ጨዋታዎች ሃያዎቹን አሸንፏል። ይህም አርሰናል በፔፕ ጋርዲዮላ አሰልጣኝነት ዘመን ብዙ ጊዜ የተሸነፈ የመጀመሪያው ክለብ ሆኗል። አሰልጣኙ ብዙውን ጊዜ ያሸነፉት ክለቦች ደግሞ የሰሜን ለንደኑ ቶተንሃም ሆትስፐር እና ሊቨርፑል ናቸው። ማንችስተር ሲቲን ያሸነፉት ማለት ነው። ቶተንሃምና ሊቨርፑል ከፔፕ ጋርዲዮላ ስብስብ በተገናኙባቸው አራ ጨዋታዎች በ25 ጨዋታዎች በ10 አሸንፏል። ፔፕ ከሁለቱ ክለቦች በመቀጠል ዘጠኝ ጊዜ የተሸነፈው ማንችስተር ዩናይትድ ነው። በሌላ በኩል በፔፕ ጋርዲዮላ ስር በርካታ ግብ በማስቆጠር ቀዳሚ ተጫዋች ስምንት ጊዜ የባሎንዶር አሸናፊው ሊዮኔል ሜሲ ሲሆን አርሊንግ ብራውት ሃላንድ ደግሞ ሁለተኛ ላይ ተቀምጠዋል። እንግዲህ ዛሬም ደግሞ የእንግሊዝ ፕሪምየር ሊግ ዘጠና ዘጠነኛ ጎሉን አስቆጥሯል ሀላንድ በተጨማሪም 14ተኛ የዚህን ዓመት ግቡን ያስቆጠረው አርጀንቲናዊ ኮከብ ሜሲ በጋርዲዮላ አሰልጣኝነት ስር ሆኖ 211 ግቦችን ሲያስቆጥር ሀላንድ 143 ግቦችን ከመረብ አሳርፈዋል። ፔፕ ካሰለጠናቸው ታላላቅ የአውሮፓ ክለቦች ረጅም ጊዜን ያሳልፈው አሁን ባለበት ማንችስተር ሲቲ ሲሆን በ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ እንግዲህ ዛሬ ከሊቨርፑል ጋር አንድ ሺኛ ጨዋታውን በድል ተወጥቷል ማለት ነው። እንግዲህ ብዙ ድራማዊ ጉዳዮች በነበሩበት የቆሙ ኳሶችን ማንችስተር ሲቲ ተጠቅሞ ግብ አስቆጠረበት። እንዲሁም የፔናልቲን በሳተበት ጀረሚ ዶኩ ደግሞ እንደ አዲስ በታየበት አብርቶ በነገሰበት ጨዋታ ማንችስተር ሲቲ ሶስት ለዜሮ ሊቨርፑልን አሸንፏል። የሊጉም ሁለተኛው ቡድን ሆኖ ከአርሰናል ጋር በአራት ነጥብ ዝቅ ብሎ በሀ ነጥቦች ሊጉን እያመራ ይገኛል። ውድ የፉትቦል ማዕድ ተከታዮች፣ ፉትቦል ማዕድ በድሕረ ጨዋታው ዳሰሳ ወደ እናንተ የደረሰበት ጥንቅሬን ይመስላል። ፉትቦል ማዕድም በፌስቡክ በዩቲዩብ እና በ ቲክቶክ ፎሎ እንድታደርጉ እየጋበዝን ለአሁን መልካም ምሽት፣ ሰላም ደሩ